ውድ ጃሾ ሚዲያ ቤተሰቦች ዛሬ ደግሞ የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ በተለያየ ጊዜያት በሽልማት ሰበብ ከመንግስት ካዝና ወደ ራሱ የወሰዳቸውን የወርቅ በሎችን እንመልከት። በቅድሚያ መላው የክርስትና የእምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስቅለት በዓል በሰላም አደረሳችሁ። በዓሉ የሰላም የደስታ እንዲሁም የፍቅር እንዲሆን ልባዊ ምኞቴ ነው። ወርቅ ቀብል፣ በሽልማት ሰበብ የተሰጡትን ዝርዝር እንዘርዝር። ከክሉ አሳነን ሀብት ቢሮ ሶስት ጊዜ 150 ግራም ወርቅ፣ ከክሉ እርሻና ፈጥሮ ልማት ቢሮ ሁለት ጊዜ 150 ግራም ወርቅ፣ ከክሉ ስራና ኢንተርፕራይዝ ቢሮ ሶስት ጊዜ 150 ግራም ወርቅ፣ ከክሉ ፐብሊክና የሰው ሀብት ቢሮ ሁለት ጊዜ 140 ግራም ወርቅ በበጀት ዓመት 2014 ላይ የተወሰደ ነው። ከፋይናንስ እና ኢኮኖሚ ቢሮ ሶስት ጊዜ 150 ግራም ወርቅ፣ ከክሉ ቡናና ቅመማቅመም ቢሮ ሶስት ጊዜ 170 ግራም ወርቅ፣ ከክሉ ትራንስፖርት ቢሮ 170 ግራም ወርቅ፣ ከክሉ ሰላምና ጸጥታ ቢሮ አራት ጊዜ 170 ግራም ወርቅ፣ በዞኑ ምስረታ ወቅትም ከአራቱም ሰሞኖች 160 ግራም ወርቅና ከሐዋሳ ከተማ አስተዳደርና ከሐዋሳ ዙሪያ ወረዳዎች ከ400 ግራም ወርቅ የሚበል ወርቅ ከድጋለም ከተማ ከአላታ ወንዶ ከተማና ወረዳ 300 ግራም ወርቅ ከባንሳ ከባንሳ ዳዬ ከተለያዩ ወረዳዎች በርካታ ወርቆችን ከሁሉም ወረዳዎችና ከተማ አስተዳደሮችን ጨምሩ የአላታ ወንዶን ሆስፒታልን ጨምሮ ከመልካ ወረዳ ከሸበዲኖ ወረዳ ከጩኮ ከላኩ በድምር 6000 ግራም ወይም 6 ኪሎ የሚመዝን ነው ሲሉ የስዳማ ፌስ በፌስቡክ ገጻቸው ለጠፉት ዘገባ ነው። ይህ ደግሞ በገንዘብ ሲተመን 80 ሚሊዮን ብር ወጣም አትቶበታል። ይህ ብቻም ሳይሆን ከየወረዳው የአንድ ላም ስጦታ ወረዳውን በማስገደድ የተበረከተለት ሲሆን ይህም በገንዘብ ሲተመን አራት ሚሊዮን ብር የሚገመት ይሆናል። የክልሉ መንግስት ዋነኛ ተቋሚ የሆኑ ረዳት ፕሮፌሰር ተሰማ ኤልያስ በማህበራዊ ትስስር ገጹ ህጉ ምን ይላል ስል የፕሬዝደንቱን ተግባር ከህግ አንቀጽ ጠቅሶ የሙስና ወንጀል ተግባር ነው ስልም ተናግሯል። ፕሮፌሰሩ እንደ ተናገሩት ከሆነ አንድ ባለስልጣን የመንግስት ስልጣን ላይ ሆነው የሚያደርጋቸው ነገሮች በሙሉ በህግ አግባብ የሚፈተሹ ነው። የተለያዩ ነገሮችን ምክንያት ደረጉ ሽልማቶችም የተለያዩ ነገሮችን ምክንያት አደረጉ ሽልማቶችም ከህግ አንጻር ስታዩ ሙስና ናቸው ብሏል። እነሱ ልጅ ስድሩ ልጅ ሲወልዱ እንዲሁ የተለያዩ ነገር ቤታቸው የገጠመ በሚባል ልጅ ሲወልዱም ሆነ ስድሩ ስታመም እንዲሁ በሽልማት ሰበብ ከመንግስት ከያዝና የሚወጡ የተኛውም ገንዘቦች ከሙስና ጋር የተያዙ ናቸው ስልም ተናግሯል። ከዚህ ጋርም አያይዞ ከዚህ በፊት በሀገር አሜሪካ በ300 ሚሊዮን ብር ቤት ገንብቶ ያለተባለውን የክልሉ ርዕሰ መስተዳድር የሆነው አቶ ደስታ ደግሞ ተጨማሪ ክሶችን አትተውበት ተጨማሪ ክሱን አትተውበት የክልሉ መንግስት ዋነኛ ተቋሚ የሆነ ነው ረዳት ፕሮፌሰር ተሰማ ኤልያስ። ይህንንም ጉዳይ ከግንዛቤ በማስገባት ባለስልጣኑ አሁኑኑ በቂ ፍተሻ በማድረግ ከስልጣን በማውረድ በህግ ቁጥጥር ስር እንድታውሉ ስል ገልጾ፣ ህጉ ምን ይላል ብሎ ባሰበው ላይ እንደዚህ አይነት ወንጀሎቹ በአንቀጽ ታቅሶ 25 ዓመት ጽኑ ስራትና የገንዘብ መቀጮም ሊያስቀጡ የሚችሉ ጽኑ ወንጀሎች ናቸው ስልም ገልጿል። ይህን ብቻ ሳይሆን ለፍተሻ ሐዋሳ መጡ የተባለውን የፍተሻ ቡድንም ሙስና ተግባራቱ እስካሁን በቆየ ቁጥር እየተጋለጡ የሚመጡ ስለሆነ ሊያጠፉና ሊሸፍኑ የሚፈልጉት የተኛው መንገዶቹ ትክክል ያልሆኑ እንደሆኑ ተገንዘባችሁ ለስዳማ ህዝብ ፍትህና ለስዳማ ህዝብ ተግቢ ውሳኔ እንዲወሰን ያም ማለት ይህ አጥፊ ይህ አጥፊ ሆኖ እየመራን ያለው እያጠፋ ስዳማን እየገደላት ያለ መሪ ስለሆነ በቶሎ ውሳኔ ተተላልፎበት እሱም በህግ ጥላ ውስር ብሎ እንዲጠየቅልን ስል ስዳማ ህዝብ ጥሪ አቅርበዋል። ውድ የተወደዳችሁ እጃሹ ቤተሰቡ የዛሬው ቪዲዮ ገጠመቻችሁ ላይክ፣ እንዲሁም ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ፣ እንደዚህ አይነት አዲስ መረጃ እንዲደርሳችሁ ደግሞ ደውል ምልክቷን መብራቱን እንዳረሱ፣ ሀሳብ አስተያየታችሁንም በኮመንት አስቀምጡ